ሀረግ ድራማ አስተማሪ ነው። ብዙ ነገር አግኝተናል ከሀረግ ድራማ። እርግጠኛ ነኝ ባለፈው በክፍለ ሰላሳ ዘጠኝ ጽዮን ናታን እና ቢኒ አንድ ላይ ሆኖ ሲጫወቱ፣ ቢኒና ጽዮን በተለይ ሲቀላለዱ ይፋት መጣባቸው ማለት ነው። ይፋት ስመጣ ጽዮንና ቢኒ ስለ ይፋት በደንብ ስለሚያውቁ ሁለቱም ደነገጡ። የቢኒ እንደውም ይበልጣል ቢኒ ከመሬት ብድግ ብሎ አይኑ ፍጥጥ አድርጎ ነው ያየው እና እናተን ደግሞ በደስታ ጓደኛዬ መጥቷል ምርጥ ጓደኛዬ ይፋት የምለው ይሄ ነው እና ፈጣሪ የሰጠኝ ጓደኛዬ ነው አለ እና ይፋት ደግሞ ከቢኒ ጋራ ሰላም ስባባሉ እኔን እንድታ እኔና አንተ እንድንተዋወቅ የምትናገር ከሆነ ዙራ ያለ ሰዎችን እጎዳቸዋለሁ፣ አለና አስፈራረው ማለት ነው። እና እንደዛ ነው። እንደገና ደግሞ ኤፉና ይፋት በስልክ አውርቶ ነበረ። ይፋት ታውቃላችሁ፣ የአባቱ ገዳይም አሁን አውቃ ኤፍራተ እንዳወቀች አውቋል። እሱ የመሰለው ኤፍራተ ዝም ብላ እዛ ቤት ብቻ ታግታ የወጣችው መስሎት ነበረ። ግን ኤፍራታ እኔ የአባቴ ገዳይ ምንዲሆንክ ደስ ደርሼበታለሁ እንደገና ደግሞ መረጃ ሁሉ እጄ ላይ ያለ ስትለው ተነገጠ። ሄዶ ስልክ ሳው ስልክ የለም እና በናታን አስፈራራው። ናታን የምትናካብኝ ከሆነ ስልክ ውስጥ ያለኝ መረጃ ሁሉ አደባባይ ላይ ይላቅባሃለሁ አለችው፣ እና ስለፈራች ናታን የጎዳ መስሎት በስልክ ደወለ። እንትን ተደዋወሉ ማለት ነው። ግን ናታን መጀመሪያ ደወለ። ይፋት ጋ ሲደውል ሲሆንም ደውለ ጠይቀ ስላለችው ደወለ እና ይፋት ድምፁን ቀይሮ አሁን ደግሞ የምንፈልጎ ነበረ ይሄ ሲመጣል ነበረብኝ አለ። ግን ቢሆንም አነሳላት ድምፁ ቀይሮ ሲሆን ደግሞ ድምጽ ላይ አድርጎ እኔ መስማት እፈልጋለሁ አለች። ሲሆን እየሰማች ነበረ እና ያጽዮን ስለ ሰውዬ በደንብ ታውቃለች። ስለ ይፋት ክፋትነቱ ጥላት እንደሆነ ማለት ነው። ግን ናተን አያውቅም። እንደ እኔ ኤፉዬ ናፍቃኛለች፣ የእሷን ድምጽ መስማት ፈልጋለሁ አለ። በትትና ጠየቀው። እሱም ደግሞ ድሮ የቀዳውን ድምጽ ስጨክ ነው የነበረ እና እሱን እሱን እንድሰማ አደረገው። እሱ ስሰማ። ናታን በቃቃተው፣ ጨነቀው እና በቃ ሊቀቅልኝ አለው። ይሄ እና የምነው ቅርታ የፍራተን የምትፈልግ ከሆነ ኦሪጂናል ኦሪጂናል ወረ እንትን የቤዛን ድርጅት አምጣልኝ አለው። ስድስት ሰላሳ ደቂቃ ሰጠሃለሁ ና አለው። እሺ አለው እሱም እና ግን ጽዮን ደግሞ በርቆለፈችበት አንተ መሄድ የለብህ ምንም እምጣ ምንም እምጣ መሄድ የለብህ ማለችውና ለኤፍራታ ቶሎ ቴክስት አደረገችላት። ኤፍራታም ደግሞ ደወለችላት። የኤፍራታ ድምጽ ስልክ ሲያነሳ ስልክም አላነሳም ብሎ እንብ ብሎ ነበረ። ሄዳለው እኔ ይፋት ጋር መሄድ አለብኝ። ኤፍራታ የኔ ጨረቃ ተጨንቃለች፣ መከራ ውስጥ ነው ያለችው አለና ለያ ጊዜ ወጥቶ ቢሄድ ይፋት ይጎዳው ነበረ። እና ሲያነሳ ያልጠበቀው ስልክ አገኘው። እሱም ኤፍራታ ናት። እፉዬ ነሽ የኔ ጨረቃ ነሽ አለው። አለቀሰ፣ እሷም አለቀሰች፣ ሁለቱም አለቀሱ። ተለቀሱ በቃ መጨረሻ ላይ ኤፍራታ ስልክ ዘጋች። ራስን ጠብቅ፣ ሰዎችን አትመን ብላ ምክር ሰጠችው እና ጽዮንና ኤፍራታ በጣም ጠንካራ እንደሆኑ ነው ያዋኩኝ። እኔ ይሄን አይል ጎበዞች ናቸው። አሁንም ደግሞ ናታን ጽዮን ናተን አስጠነቀቀችው። የምር አንተ ኤፍራት ማግኘት የምፈልግ ከሆነ እኔ ምልህን አድርጎ አለችው እና እዚህ ቤት ደግሞ ጥላት እንዳለ ነግራን አለች ፍራታ። ስለዚህ አንተ እኔ ምልህን አድርጎ አለችው እና በመስኮት አየችው ሉሊት ማለት ነው። ሉሊት ደግሞ ይፋት ወደዚህ ሊኳታል ምን እየተደረገ እንደሆነ የምር የምር አሁን ናታን አቅም እነኚህ ሰዎች አቅም የፍራታ ከዚህ እንደጠፋች ወይስ ድራማ የእኔ ላይ እየሰሩ ነው አጣራልኝ አለው እና ሉሊት ይላከል። ሉሊት ደግሞ አምስት መቶ ሺ ትፈልጋለች። ወደ ውጭ ሀገር ልጣፋ ማለት ነው ይሄንን እንድሰጥሽ ከፈለክሽ አንድ ስራ ስሰሬ ብቻ ነው አላት። እሱም ደግሞ ጽዮንና ናታን እዛ ቤት ምን እንደተፈጠረ እሱን ማየት ያንቺ ስራ ነው፣ ይሄ ስሰሬ ነው ብርም ሰጥሽ አላት። እሷም ደግሞ ስትመጣ ቤዛ ጎበዝ አይደለችም። አሁን የኛ ጥላት እየመጣ ነውእና እኛንን ሊያጣራ ነው። ስለዚህ ድራማ እንስራ፣ እናስመስለው። ጥላት ካወቀብን ስራችን ያባላሽብናል አለች። ና ከዛ ናታ ላይ በር ቆልፋ ለራሳ ወጣች እና ሉሊትም እንደመጣች የት አለ ወንድምሽ? ይፈልጋለሁ ለአስቸኳይ አለችው። እኔ ቆልፌበታለሁ ሰው ጋር ላለሁ ስል እኔ ቆልፌበታለሁ አለች። አሁንም አልተሳካላትም። ሉሊት ደነገጠች። ምን ያ አምስት መቶ ሺህ አታገኝማ። ይሄ ነገር ስራ ላይ ካላዋለች አታገኝም። እና ለካይብራታ አመልጣለሁ እያለች እየሞከረች ነው። ጽዮን ግን በጣም ጎበዝ ናት። ሌላ ደግሞ ቢኒ አደራክ እኔ እኔ እንደፈለከ እንደፈለከው አድርገኝ፣ ግን ናታንና ጽዮን እንዳጎዳ ብሎ ለመነው ማለት ነው ይፋት ግን ደግሞ ናታን የኔው ነው ጓደኛዬ ነው። ና አንተ እንዳልከው አይሆንም፣ ጽዮን ግን ለቢዝነስ እፈልጋታለሁ አለ። ከዛ ቢኒም ደግሞ ሰደበው ማለት ነው። በጣም ተናዷል። እንዴት እንደዚህ ትለዋለህ አንተ ቆሻሻ ነህ ብሎ ሰደበው ማለት ነውና ውዶች፣ እነኚህ ልጆች እነኚህ ሰዎች አሸናፊ ናቸው። ይፋትና ሉሊት እኮ ወድቋል እንደምታዩት። ምንም ነገር የሚያደርጉ ነገር ሁሉ እየሰሳካላቸው አይደለም። እና አሁን መውደቃ ደርሷል አመሰግናለሁ ክፍል 41 እስከምለቀቅ አመሰግናለሁ ዳናው ነው